ሳሰቡ እንዲቆይ ማን ነው ያደረገው? እና አሁን እኔ አባሌን ኩባት የሞሎንጌል የምትባል ቤተክርስቲያን እርግጠኛ ነኝ የመጀመሪያዎቹ አማኞች ሆኑ ናይንቲ ናይን ፐርሰንቱ ከኦርቶዶክስ ወጡ ሊሆኑ ይችላሉ። ስለዚህ ምን ማለት ነው እኮ አንዳንድ ሰው በጣም አጉል ጠርዝ ሲይዝ፣ ሌላ ትርጉም ሊሰጠን ይፈልጋል። ከሌሎቹ እንግዲህ እኛ ያው እኔ የምታወት እንግዲህ ቅድሞ ያውቃል ከየት እንደመጣ አክስት እንዳልልም አንደኛ በትንሽ ወደ ኋላ መሄድ ያስፈልጋል ማለት ነው። በቤተ ክርስቲያን ታሪክ እንደምናውቀው ከሐዋርያት ዘመን በኋላ ከሐዋርያት ዘመን እና ከእነሱ ቀጥሎ የተነሱ አባቶች አሉ። ከኒቅያ ጉባኤ በፊት እና በኋላ እያልን ያው የምናወራቸው አባቶች አሉ። እንግዲህ ከነዚህ ያን ጊዜ በዓለም ላይ አንድ አምስት ቦታ ላይ የነበሩት ቤተ ክርስቲያኖች ጠንካራ ናቸው የአለክሳንድሪያው የሮሙ የአንጾኪያው የኢየሩሳሌምና የኤፌሶ የኤፌሶን ቤተ ክርስቲያናት በተለይ አንጾኪያው በጣም ጠንካራ እንደነበረ ነው እና እስከ አንድ ሺ ሀምሳ በእኔ እንዳነበርኩት ቤተክርስቲያን በአንድ ስም ነው የቆየው በኋላ መቼም ያው አንዳንድ ጊዜ ቤተክርስቲያንን የሚቀድመው የአስተሳሰቦች የሚያራምዱ ሰዎች ነው የሚቀድሙት። እና ለምሳሌ ቅዱሳት መጽሐፍትን በተመለከተ እንደው አንቀበልም ይሄን ይሄን ይሄ ያሉ የኖስቲዝም እምነት የሚያራምዱ ሰዎች ስለነበሩ ቤተክርስቲያን ደግሞ አይ የትኞቹ ቅዱሳት መጽሐፍት ናቸው እስትንፋሰ እግዚአብሔር ያለባቸው? ስለ የትኞቹ መጽሐፍትስ ነው እኛ መከራ መቀበል አለብን? ምክንያቱም ቅዱሳት መጽሐፍትን ይዞ መገኘት ያስገድልም ስለነበር በእሳት መቃጠል ስላለ፣ በዚህ በዚህና በክርስቶስ ማንነት ዙሪያ በተነሳው ችግር አሪዮስ እንግዲህ ከአሌክሳንድሪያ እሱ ራሱ እዛ የነበረ ሰው ነው። ሊቀ ጳጳሱንም አልሰማ አለ። ቢመክሩት አልሆን አለ። በኋላ ሁላችን እንደምናውቀው ብዙ ወደ ሶስት መቶ ምናምን ጳጳሳት ተሰብስበው የአሪዮስን ትምህርት በጣም ከመጎቱት እንግዲህ ዋናው አትናሲያስ ናቸው። በአማርኛ እንዴት የሚባል አላውቅም። በእንግሊዝኛ አትናሲያስ እንላለን። ጉባኤ ላይ ወጥሮ በደንብ የያዙት ነው እና አሪዮስ እንዳውም በኋላ ላይ እኮ ንጉሱ ነበረ የኢዮስቤስ የሚባለው የቴዎሎጂ አማካሪ የነበረው ሰው ቁጭ ብሎ ያው ክርክር ሲካሄድ በቃላት ጨዋታ ውስጥ ለመግባት ፈልገው ነበር። ሆሞሲየስ እና ሆሞሲየስ ማለት ላይክ ሰብስተንስ እና ሴም ሰብስተንስ ብሎ እና ክርስቶስ ከአብ ጋራ አንድ ነው በመለኮት ሚለውን ተመሳሳይ ነው ሊል ፈልገው ነበር። እሱ እና ክርስቶስን ኦልሞስት ዝቅ አድርጎ ስለያይ ስለነበረ የተወገዘበት ታሪክ አለ። ቀጥሎ ሌሎች እንግዲህ ይቀጥላሉ ግን በአንድ ሺህ ሃምሳ አካባቢ የሮሙ ጳጳስ ይመስለኛል እንደ ግዝት ነገር ሊያረግ ሲፈልግ አይ ተብሎ ሁለት እንደተከፈለ ነው፣ እንግዲህ ካቶሊክ እና ኦርቶዶክስ ተብሎ የላቲን ቋንቋ የሚናገሩ ክርስቲያኖች እና የግሪክ ቋንቋ። አንዳንድ ጊዜ ምስራቅና ምዕራብ ይባላል። ምናልባት ኢትዮጵያ ቁጭ ብለን ምስራቅና ምዕራብ በእኛ ሳይሆን ያን ጊዜ የሮማን መንግስት ከሚገዛው ግዛት ምስራቅና ምዕራብ የሚባለው። ስለዚህ ከነዛ ከነባር ትልልቅ አባቶች አትናስዮስ ትልልቅ የሚባል ነው። ቀጥሎ እንግዲህ ሶስቱ የኦርቶዶክስ አባቶች አሁን እንግዲህ አሁን ለይቼ ኢትዮጵያ ኦርቶዶክስ ከመናገር በፊት ማለት ነው፣ ባስልዮስ እና ሁለቱ ጎርጉሪሶች ታውቃለህ። እነሱ በእንግሊዝኛ ነው የማውቀው፣ የካፓዶክሽያን ፋዘርስ ነው የምንልህ። የካፓዶቅያ እንደውም ግሪክ ሀገር ሄጄ የእነሱን ከተማ ሄጄ አንደርጋውን ሲቲ አይቻለሁ። ማየት ነበረብኝ። ምክንያቱም እኔ በኤምቲኤች ጥናቴ ላይ እኔ እኔ ቤተ ክርስቲያን ሙሉ ወንጌል የሚባለው ቤተ ክርስቲያን የሥላሴ አመለካከቱ አስተሳሰቡ ከምዕራብ ነው ወይስ ከምስራቅ የሚል ጥያቄ ጠይቄ ነው ምርምር ውስጥ የገባሁት። ለምንድን ነው ጥያቄ የመጣው? አገሩ ክርስትና ገብቶ ኢትዮጵያ ያለው ክርስትና የዘጠኙ ቅዱሳን ነው። ታሪክ እንግዲህ ይመጣልና ሰዓቱ ቅዱሳን አዎ ጉባኤ ኬልቄዶን የሚባል ሁኔታ አለ። ስለዚህ የክርስትና እምነት ኢትዮጵያ ውስጥ እንዲቆይ አስተሳሰቡ እንዲቆይ ማን ነው ያደረገው? እና አሁን እኔ አባሪውን ኩባፌ ሞሎንጌል የምትባል ቤተክርስቲያን እርግጠኛ ነኝ የመጀመሪያዎቹ አማኞች የሆኑ ናይንቲ ናይን ፐርሰንቱ ከኦርቶዶክስ የወጡ ሊሆኑ ይችላሉ። ስለዚህ ምን ማለት ነው? እናክነት እኮ ከአንዳንድ ሰው በጣም አጉል ጠርዝ ሲይዝ ሌላ ትርጉም ሊሰጠን ይፈልጋል። እኔ አንድ ጊዜ በ የጥምቀት በዩኔስኮ ኢትዮጵያ የተመዘገበ ጊዜ ተናግሬ ነበር እና ኦርቶዶክስ ባትኖር ፕሮቴስታንቱም አይኖርም ያልኩትን ልክ በእግዚአብሔር እንደማላምን አይነት አድርጎ እኔ እንደሱ አላልኩም። ያን ያልኩበት የራሴ ምክንያት እና ግንዛቤ ስላለኝ ነው። ምን ማለት ነው? አስተምሮውን፣ መጽሐፉን፣ ባህሉን በክርስትናው እምነት ለውጦ ወይም ይዞ አያይዞ ያቆየው ማን ነው? አደራ የሰጠ ማን ነው? እንግዲህ ሁሉንም ነገር እስማማለሁ ዶክትሪና ማለት አይደለም። አይደለም ግን አንዳንድ ጊዜ ሰው ከአባቱም አይስማማም አደ እኔና አባቴ ትዝ ይለኛል የሆነ ነገር ብሎኝ ራሱ ያለኝን ነገር በኋላ ጥቅ እነዚህ ማንስል መልሶ ለምን እንደዚህ አላሉኝም እንደ ስላቸው ያው ማብራሪያ ሰጥተውኛል። ሰው ከአባቱም ከእናቱም ቢሆን አንዳንድ ጊዜ ላይ ስማማ ይችላል። እንግዲህ ችግሩ ምንድን ነው የሚሆነው ታሪክን ካላወቅን ታሪክን አለማወቅ ምን እንግዲህ ኢትዮጵያ ውስጥ ነገስታቱም ከቀዳማዊ ኃይለ ስላሴ ድረስም ያው ኦርቶዶክሳውያን ናቸው። እንዲያውም በ64 ዓመት ምረ መንገድ ዘግተን እኛ አቤት ብለን ነበር። እኔና ጓደኞች ወደ አሰላ ሲሄዱ እሳቸው መንገድ ዘግተን አቤት አለ፣ አባታችን ጃንሆይ። እኔ እንኳን እንዳልናገር ተከልክዬ ነበር። ታበላሻለ፣ ተው ተብሎ። ጥሩ አንደበት ያለው በጣም ጥሩ ጓደኛ ያለኝ አሁንም አለ በሕይወት እሱ ይናገር ተብሎ አባታችን ጃን ወይ እርሱ አይደለም ወይ መጽሐፍ ቅዱስን ከግዕዝ ወደ አማርኛ ያስተረጎሙት? እኛ መጽሐፍ ቅዱስ አንበበናል። በሞራል በአካዴሚክስ በስፖርት የታወቅ ልጆች ነን፣ ይጠየቅ። ነገር ግን ይኸውና መከራ እየበላን ነው እየተሰቃየን ነው ምናምን ብሎ አቤት አለ። በኋላ ቆሙና ምንድን ነው አሉ እና እስቲ ለማንኛውም መጀመሪያ ማናችሁ እናንተ፣ ሃይማኖታችሁ ምንድን ነው አሉ። ክርስቲያኖች ነን ያየ ልጅ ነገር ክርስቲያን ብዙ ብዙ አይነት ነው፣ ጃኖ አባባ ጃኖ ናቸው። አዎ ክርስቲያን ብዙ አይነት ነው፣ እናንተ ልጆች አሉና ለምሳሌ የእኛ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትባላለች። ካቶሊክ የሚባሉ አሉ፣ ሉትራን የሚባሉ አሉ፣ ባፕቲስት የሚባሉ አሉ። እናንተ የትኛው ናቸው አሉ ሲሉ እኔ አሁን እዚች ጋር ዝም በላ የተባልኩት ሰውዬ ጣልቃ ገባውና ባዋርያ ስራ ማራፈ ስራ ክርስቲያን ተባሉ ይላል። ሌላ ቅጽል አንፈልግም ፈልግም ክርስቲያኖች እንን አልኮኒ አሁን እርሱ ይሄን የሚሰጡት ለግርማዊ ለቀዳማዊ ለሥላሴ ይሁን። አዎ ልጆች ነን እኮ፣ አስራ አምስት ዓመት ምናምን ዕድሜ እሺ። ቆሟል እኮ እሳቸው ሁሉ ሠራዊት፣ ክቡር ዘመኞች አሉ አብሯቸው። አይደለም ቆሟል። ከዛ አይ የልጅ ነገር አሉና ይልቅ አሁን ማን እንደሆነ አጭቶ ነገር ሲመጣ መጽሐፍ ቅዱስ ያዙ ተባል ወደ ሀያ የምንጠጋ እሺ ማን ትባላለች አሉ። ከዛ ሙሎንገ ይላል። ከዚ ይሄ ደግሞ የትኛው ነው ይሄ ደግሞ የትኛው ነው አሉ። ከዛ ሰዎቹ ዛ የቆሙት ምናምን መኪና ውስጥ ያሉት ጴንጤቆስቴዎች ናቸው ይሆን ምናምን አሉ። ከዛ እኔ አሁንም በቃ እንትን ሲለኝ፣ እንዴ ጃን ሆይ አልኩኝ፣ ህገ መንግስት አንቀጽ አርባ ሃይማኖት የግል ነው አገር ጋራ ነው ይላል። አይደለም እንደ ጃን ወኛ ጴንጤቆስቴም ነው የፈለግነውን ነው ምን ሃይማኖቴ ግል፣ አገሬ ጋራ ነው አለም የሚለው አልኩ። ከዘ አየኝና እንደዚህ አንተ ልጅ፣ እሱንም ያልነው እኛ ሆነን ነው።